በማንዳ ፖድካስት ኢምሐሪክ እንኳን ደና መጥቶ ዛሬ እጅግ በጣም ጠቃሚ በሆነ ርዕስ ላይ ነው የምንወያየው። አዎ በበማንዳ ቴክኖሎጂ እየቀረበልንን የሥልጠና ማቴሪያል ይዘን ፓወር ኦቶሜት ስለተባለው መሣሪያ በጥልቀት እንገባለን። እስኪ አስቡትማ፣ በየቀኑ የምንደጋገማቸው ነገሮች፣ አስልቺ የሆኑ ስራዎች በራሳቸው ጊዜ ቢያልቁልን እና እኛ ደግሞ ትኩረታችንን ወሳኝ በሆኑ ማሰብ በሚጠይቁ ስራዎች ላይ ብናደርግስ? እና የዛሬው ዓላማችንም ይህንን ውል ሊያደርግልን የሚችለውን ፓወር አውቶሜትን ከበማንዳ ማቴሪያል በመነሳት መፍጣት ነው። ምን እንደሆነ ዋና ዋና ክፍሎቹ ምን እንደሆኑ እና እንዴት የዕለት ዕለት ሥራዎችን እንደሚያቀልል እናያለን። በትክክል በጣም ደስ የሚል ርዕስ ነው። ፓወር አውቶሜት ያው ማይክሮሶፍት ፓወር ፕላትፎርም አካል ነው። ይሄ ማለት የክላውድ አገልግሎት ነው፣ በኢንተርኔት የምናገኘው ዋና አላማውም የተለያዩ አፕሊኬሽኖችንና አገልግሎቶችን ማገናኘት ነው እና በማገናኘት ስራዎችን በራስ ሰር ኦቶሜት እንዲሰሩ ማድረግ ነው። የበማንዳ የስልጠና ይዘትም በደንብ እንደሚያሳየው ዋነኛ ጥቅሞቹ ጊዜ መቆጠብ፣ ምርታማነትን መጨመር እና ይሄ በጣም ወሳኙ ነገር ነው፣ ብዙ የኮዲንግ እውቀት ሳይኖረን ማለቴ ሎ ኮድ ወይም ኖ ኮድ በሚባለው መርህ ውስብስብ የሚመስሉ ስራዎች በራስ ሰር ማስኬት መቻላችን ነው። እና አዎ ይሄ ውይይታችን ሙሉ በሙሉ እዚሁ በበማንዳ ስልጠና ማቴሪያል ላይ መሰረታል። እሺ፣ በጣም ጥሩ። እንግዲያውስ ከዋናው ጽንሰ ሀሳብ እንጀምር። በማቴሪያሉ ላይ ፍሎው የሚል ቃል በጣም በተደጋጋሚ ይነሳል። ምንድን ነው ፍሎው ፓወር ኦቶሜት ውስጥ? በማቴሪያሉ ላይ ደግሞ ፍሎ ልክ እንደ ፋብሪካ ቀበቶ ሆኖ የሚል አመሳሰሉ አይጫለሁ መረጃን ከአንዱ ጣቢያ ወደ ሌላው በራስ ሰር እንደሚያንቀሳቀስ። ያንን ትንሽ ልታብራሪልን ትችያለሽ? አዎ በጣም ጥሩ አመሳሰሉ ነው። ምን መሰለ፣ ዋናውን ሀሳብ በደንብ ይይዛል። ፍሎ ማለት በፓወር ኦቶሜት ውስጥ የአውቶሜሽኑ ልብ ዋናው ክፍል ነው። አንድን ስራ ወይም ሂደት በራስ ሰር ለማከናወን የሚያስችሉ ተከታታይ እርምጃዎች ስቴፕስ ናቸው፣ በቅደም ተከተል የተቀመጡ። እነዚህ ፍሎዎች ደግሞ እንዲሰሩ ተለያዩ ክፍሎች አሏቸው። የመጀመሪያውና ወሳኙ ትሪገር ነው። ትሪገር? አዎ ትሪገር ማለት ፍሎውን የሚያስጀምረው ክስተት ወይም ሁኔታ ነው። የሆነ ነገር ሲሆን ሂድ ስራን ጀምር የሚለውን ምልክት ነው። በማቴሪያሉ ላይ ያለው አመሳሰሉም ጥሩ ነው። የአውቶሜሽን የበር ደውል ይለዋል። ማንም ደውሉን እስከ እስከ ነካ ድረስ ምንም ነገር አይጀምርም። ገባኝ። ለምሳሌ ምን አይነት ክስተት ሊሆን ይችላል? ለምሳሌ አዲስ ኢሜይል ሲደርሰን ያ ትሪገር ሊሆን ይችላል። ወይም ደግሞ አንድ ፋይል ሼርፖይንት ላይ ስንጭን ወይም ፎርምስ ላይ ምላሽ ሲገባ ብዙ አይነት ሊሆን ይችላል። እሺ ትሪገሩ ከተነሳ በኋላስ? ትሪገሩ ከተከሰተ በኋላ ደግሞ አክሽንስ ይመጣሉ። እነዚህ ፍሎው ሊያከናውናቸው የሚገቡት ተግባራት ናቸው። ተግባራት ለምሳሌ ትሪገሩ አዲስ ኢሜይል መጣ ከሆነ አክሽኑ ኢሜይሉን ክፈት አታችመንቱን ፈልግ፣ ከዛ ያንን አታችመንት ዋን ድራይቭ ላይ ያስቀመጥ ሊሆን ይችላል። ወይም ለላኪው ኢሜልህ ደርሶን ጋር የሚል መልስ ላክ ሊሆን ይችላል። ዋው ሌላው ደግሞ ኢሜል መላክ፣ መረጃን በኤክሴል ሰንጠረዥ ውስጥ መመዝገብ፣ ወይም የቡድን አባላትን በማይክሮሶፍት ቲምስ ላይ ማሳወቅ፣ ብዙ አይነት አክሽኖች አሉ። እና እነዚህ ትሪገሮችና አክሽኖች ከልዩ ልዩ አገልግሎቶች ጋር መገናኘት አለባቸው ማለት ነው አይደል። ለምሳሌ ኢሜል ከሆነ ከአውትሉክ ጋር፣ ፋይል ከሆነ ከዋን ድራይቭ ወይም ከሼርፖይንት ጋር። በትክክል እዛ ጋር ነው ኮኔክተሮች ይመጡት። ኮኔክተሮች ድልዶች ናቸው። ድልድዮች። አዎ ፓወር ኦቶሜት ከማይክሮሶፍት 65 አገልግሎቶች እንደ አውትሉክ፣ ሼርፖይንት፣ ቲምስ ካሉት ጋር ብቻ ሳይሆን ከሌሎችም በመቶዎች ከሚቆጠሩ አገልግሎቶች ጋር እንዲገባባ የሚያደርጉ ናቸው። ለምሳሌ እንደ ትዊተር ሴልስ ፎርስ፣ ድሮፕ ቦክስ፣ ኤስ ኪዩ ኤል ሰርቨር ብዙ አሉ። በማማንዳ ማቴሪያል ላይ እንደተጠቀሰው ስታንዳርድ፣ ፕሪሚየም እና ካስተም ይባሉ አይነቶችም አላቸው። በጣም ሰፊ ያደርገዋል። በጣም በተጨማሪም ፍሎው ውሳኔ እንዲወስን ያደርጉ ነገሮች አሉ። ለምሳሌ ኮንዲሽኖች። ኮንዲሽንስ አዎ፣ ያህ ነገር እውነት ከሆነ ይህንን አድርግ ካልሆነ ግን ያኛውን አድርግ ብለን የምናዝበት መንገድ ነው ልክ እንደ ኢፍ ስቴትመንት በፕሮግራሚንግ በትክክል ልክ እንደዛ። በማቴሪያሉ ላይ እንደ ትራፊክ መብራቶች ብሎ ያመሳስላቸዋል። መንገዱን ይቀይራሉ። ጥሩ አመሳሳለው ነው። እና ደግሞ ሉፖች አሉ። አንድን ተግባር ደጋግመን እንድንሰራ የሚያስችሉን ለምሳሌ በአንድ ሊስት ውስጥ ላለ እያንዳንዱ አይተም አንድ አይነት ነገር መስራት ከፈለግን። ይህ ዝርዝር በጣም አስገራሚ ነው፣ በተለይ ደግሞ ቅድም የጠቀሹ ብዙ የኮዲንግ እውቀት ለማይጠይቀው ሎ ኮድ ኖ ኮድ አቀራረብ ትኩረት መስጠቱ የማለት ማንኛውም ሰው ሊጠቀምበት ይችላል ማለት ነው የቦማንዳ ስለትነይዘት ስለዚህ ምን ይላል በትክክል? አዎ የዚህ መሳሪያ ትልቁ ውበት እዛ ላይ ነው። የቦማንዳ ማቴሪያልም ይሄን ያጎላላ ምን መሰለ፣ መሰረታዊ የኮምፒውተር እውቀት ያለው ያው ማንኛውም የቢሮ ሰራተኝ ቀላልና መካከለኛ አውቶሜሽኖችን መገንባት ይችላሉ። ለምሳሌ የራሱን ተደጋጋሚ ስራ ለማቅለል ያ በጣም ጥሩ ነው። በሌላ በኩል ደግሞ የሶፍትዌር ልማት ባለሙያዎች ዲቨሎፐሮች፣ እነሱ ደግሞ ብጅ ኮኔክተሮችን ከስተም ኮኔክተርስ በመፍጠር ውስብስብ የሆኑ ኤክስፕሬሽኖችን ኤክስፕሬሽንስ በመጠቀም ከሌሎች ከባድ ሲስተሞች ጋር በማቀናጀት በጣም የላቁ አውቶሜሽኖችን መገንባት ይችላሉ። ስለዚህ ለሁሉም የሆን ነገር አለው ማለት ነው። አዎ ለሁሉም የሆን ነገር አለው። በጣም ጥሩ እንግዲህ፣ ተለያዩ ፍላጎቶችን ለማሟላት ይመስላል። ተለያዩ የፍሎ አይነቶችም አሉ የማንዳ ማቴሪያል እነዚህን ይዘረዝራል። እስኪ ዋነኞቹን እንመልከት። ለምሳሌ ኦቶሜትድ ፍሎ መቼ ነው ጠቃሚ የሚሆነው? መቼ ነው የምንጠቀመው? አዎ እንደ የአስጀማሪው ምክንያት ተለያዩ አይነቶች አሉ። የመጀመሪያው ኦቶሜትድ ፍሎውስ ነው። እነዚህ በሆነ ክስተት ኢቨንት በራሳቸው ጊዜ ያለ ምንም ሰው ጣልቃ ገብነት የሚቀሰቀሱ ናቸው። ስሙ እንደሚያመለክተው ሙሉ በሙሉ በራስ ሰር ነው የሚሰሩት ቅድም ከጠቀስናቸው ትሪገሮች ጋር የተያዘ ማለት ነው። በትክክል ትሪገሩ ክስተት ነው። ለምሳሌ አዲስ ኢሜል ካለቃ ሲደርስ አስቸኳይ ማሳወቂያ በስልካችን ላይ እንዲደርስን ማድረግ ወይም ቅድም እንዳልከው አንድ የሰው ሀብት ክፍል አዲስ ሰራተኛ ሲቀጠር ፎርሙን እንደሞላ አስፈላጊ መረጃዎች ለአይቲ፣ ለፋይናንስ፣ ለሌሎችም ክፍሎች በራስ ሰር እንዲደርሳቸው ማድረግ ያ ኦቶሜትድ ፍሎው ነው። ወይም ደግሞ አንድ ፋይል ሼርፖይንት ፎልደር ውስጥ ሲቀመጥ ይዘቱን አንብቦ ቁልፍ መረጃዎቹን ወስዶ ዳታቤዝ ውስጥ መመዝገብ። እነዚህ ሁሉ በኦቶሜትድ ፍሎ ይሰራሉ። ገባኝ። ሌላስ ዓይነት አለ? አዎ፣ ሁለተኛው ኢንስታንት ፍሎውዝ ነው። ኢንስታንት ፈቃን ማለት ነው፣ እንደዛ ማለት ይቻላል። እነዚህ እኛ በምንፈልገው ሰዓት ላይ እኛው ራሳችን በአንድ ቁልፍ በተን ተጭነን የምናስጀምራቸው ናቸው። አ እኛ ነን የምናስጀምራቸው አው ወይም በሌላ አፕሊኬሽን ለምሳሌ በፓወር አፕስ ውስጥ ቁልፍ ስነካ ሊጀምር ይችላል። ለምሳሌ በስልክ ላይ ፓወር አውቶሜት አፕሊኬሽን ካለ ለቡድኔ አስታዋሽ ላክ የሚል ቁልፍ ፈጥረ ስትጫነው ለሁሉም የቡድን አባል አስታዋሽ ኢሜይል እንዲልክ ማድረግ ትችላለ። ያ ኢንስታንት ነው። ወይም ከስብሰባ በፊት ለተሳታፊዎች በሙሉ አስታዋሽ ኢሜይል በፍጥነት ምላክ ከፈለግ። ይሄ ለፈጣን የአንድ ጊዜ ተግባራት ይመስላል። አዎ በትክክል ሶስተኛ ደግሞ ስኬጁልድ ፍሎውዝ አሉ ስኬጁልድ በጊዜ ሰሌዳ ልክ ብለሃል እነዚህ በተወሰነ የጊዜ ሰሌዳ መሰረት ነው የሚሰሩት ለምሳሌ በየቀኑ ጠዋት ስምንት ሰዓት ላይ ወይም በየሳምንቱ አርብ ማታ ወይም በየወሩ የመጀመሪያው ቀን በቃ አንድ የሰዓትና ቀን ከቆረጥንለት በራሱ ጊዜ የተነሳ ይሰራል ለምሳሌ ለምሳሌ አንድ የፕሮጀክት ስራ አስኪያጅ ሳምንታዊ የፕሮጀክት ሁኔታ ሪፖርት ማዘጋጀት ይጠበቅበታል እንበል። ይሄን ስኬጁልት ፍሎ ተጠቅሞ በየሳምንቱ አርብ ጠዋት ፍሎ በራሱ ጊዜ ከሼርፖይንት ሊስት ላይ ወይም ከኤክሰል ፋይል ላይ መረጃ ሰብስቦ፣ አቀናብሮ፣ ሪፖርቱን አዘጋጅቶ ለአልጎቹ በኢሜይል እንዲልክ ማድረግ ይችላል። ዋው! ያ በጣም ጊዜ ቆጣልኝ ነው። በጣም እሺ። ያ የፕሮጀክት ስራ አስኪያጅ ምሳሌ በጣም ጥሩ ነው። እስኪ ያንን ሁኔታ ትንሽ እናስፋው። በውይይት መልክ ቢሆንስ ስራ አስኪያጁ ከአውቶሜሽን ባለሙያ ጋር ቢያወራ ምን ሊመስል ይችላል? ጥሩ ሐሳብ ነው። እስኪን ሞፐር ፕሮጀክት ስራ አስኪያጅ ይሄ በየሳምንቱ አረብ ከሼርፖይንት እየጋባሁ መረጃ መምዘዝ፣ ማጠቃለል፣ ሪፖርት አዘጋጅቶ መላክ፣ ወይኔ ጊዜን የሚበላው። ፓወር ኦቶሜት እዚህ ላይ የሚረዳኝ ነገር ይኖረዋል? ፕሮጀክት ሥራ አስኪያጅ ድምፅ ብቻ። ኦቶሜሽን ስፔሻሊስት እንዴታ፣ በእርግጠኝነት ይረዳቸዋል። ምን መሰላወት ስኬጁልድ ፍሎ የሚባል አይነት አለ። ይህንን ተጠቅመን በየሳምንቱ አርብ ጠዋት ወይም በፈለጉት ሰዓት ፍሎ በራሱ ጊዜ ከሼር ፖይንት መረጃውን ሰብስቦ፣ አስፈላጊ ከሆነ ደግሞ አቀናብሮ ሪፖርቱን አዘጋጅቶ ለሚፈልጓቸው ሰዎች በኢሜይል እንዲልክ ማድረግ እንችላለን። የበማንዳ ማቴሪያል ላይ እንዳየነው ከሼርፖይንት ወይም ከኤክሰል ዳታ ማንባብ በጣም ቀላል ነው። አንዴ ከሰራ ነው በኋላ በቃ ስለሱ መጨነቅ አይኖርቦትም። ጊዜውን ለሌላ ስራ ያውሉታል። እሰይ። ይሄ በጣም ተግባራዊ ምሳሌ ነው። ድንቅ ነው። ስለዚህ ተለያየ ፍላጎቶች አሉ። ለእነሱም ተለያየ የፍሎው አይነቶች። እስካሁን ሶስቱን አይተናል። ሌሎችም አሉ ያልሺው? አዎ ሌሎችም አሉ። አራተኛው ቢዝነስ ፕሮሰስ ፍሎው ቢፒኤፍስ ይባላሉ። ቢዝነስ ፕሮሰስ ፍሎው። አዎ እነዚህ ትንሽ ለየት ይላሉ። ዋና ዓላማቸው ተጠቃሚዎች አንድን የተወሰነ የሥራ ሂደት ለምሳሌ የሽያጭ ሂደት ወይም የደንበኛን ቅሬታ አፈታት ሂደት የተቀመጡትን ደረጃዎች ስቴጅስ በቅደም በተከተል እንዲከተሉ መምራት ነው። በፓወር አፕስ ወይም በዳይናሚክስ 365 ፎርሞች ላይ ከላይ የሚታይ ባር ነገር ነው። አሁን እዚህ ደረጃ ላይ ነህ፣ ቀጥሎ ይህን አርግ እያለ ይመራል። ወጠንትነን ለማረጋገጥ በጣም ይጠቅማል። ገባኝ። ሂደቱ ትክክለኛውን መንገድ እንዲከተል ማለት ነው። በትክክል። በመጨረሻም ዩይ ፍሎዝ አሉ አሁን ይሄ ፓወር ኦቶሜት ዴስክቶፕ ተብሎ በሚታወቀው ውስጥ በደንብ የተካተተ ቴክኖሎጂ ነው። ብዙ ጊዜ አርፒኤ ሮባቲክ ፕሮሰስ አውቶሜሽን ይባላል። አርፒኤ። አዎ፣ ይሄ ደግሞ ለየት ያለ ነው። የቆዩ ኤፒአይ የሌላቸው የዴስክታፕ አፕሊኬሽኖች ወይም ድረገጾች ላይ የሰውን ተግባር መጫን፣ ክሊክ፣ መጻፍ፣ ታይፕ፣ ኮፒ ፔስት ማድረግ በመኮረጅ አውቶሜሽን ለመስራት ያገለግላል። ዋው! ይህ ማለት ኤፒአይ የሌላቸው ሲስተሞችም ላይ አውቶሜሽን መስራት ይቻላል ማለት ነው። አዎ ለዛ ነው አርፒ በጣም ኃይለኛ የሆነው። በጣም አስገራሚ ነው። እንግዲህ በማቴሪያሉ ላይ የተመለከትነውን መሠረት አድርገን ስናስብ፣ በአውቶሜትድ ፍሎ እና በኢንስታንት ፍሎ መካከል ያለው ቁልፍ ልዩነት የሚጀምሩበት መንገድ ላይ ነው ማለት ነው። አደት አንዱ በክስተት ይነሳል፣ ሌላው ደግሞ እኛ ስንፈልግ እናስነሳዋለን። በትክክል ያ ነው ዋናው ልዩነት። የአንዱ መነሻ በራሱ ጊዜ የሚፈጠር ክስተት ነው የሌላኛው መነሻ ደግሞ የተጠቃሚ ትዕዛዝ። ሌላው ደግሞ ቅድም የጠቀሸው ቢፒኤፍ ላይ አንድ ድርጅት የተወሰነ የደረጃ በደረጃ ቅደም ተከተል ያለው ሂደት ካለው ለምሳሌ አዲስ ደንበኛን የማስተናገድ ሂደት፣ ወይም የብድር ማመለከቻ ሂደት የማንዳ ማቴሪያል የትኛውን የፍሎ አይነት ነው ይመክረው? ለእነዚህ አይነት ሁኔታዎች ቢዝነስ ፕሮሰስ ፍሎው ቢፒኤፍ ነው በጣም ተስማሚ የሚሆነው። ለምን? ምክንያቱም ስልጠናዊ እንደሚያሳየው የቢፒኤፍ ዋና ዓላማ እና ጥንካሬው ተጠቃሚዎች የተቀመጡትን ደረጃዎች ስቴጅስ እንዳይዘሉ ወይም እንዳይሰሳቱ መምራት ነው። ሂደቱ ወጥ በሆነ መንገድ በታሰበለት ቅደም ተከተል እንዲከናወን ማረጋገት ነው። ለቁጥጥርና ለወጥነት በጣም አስፈላጊ ነው። እሺ ግልጽ ነው። መሰረታዊ ነገሮችንና አይነቶችን በደንብ ያየን ይመስለኛል። አሁን ደግሞ ትንሽ ወደ ተግባር እንግባ። ፍሎ እንዴት ነው የሚገነባው? ስንገነባስ ምን እናስብ? ስህተቶች ሲያጋጥሙ ምን ይደረጋል? የማንዳ ማቴሪያል በተለይ ምዕራፍ ሶስት እና ዘጠኝ ይመስለኛል፣ ስለዚህ ጉዳይ ምን ያስተምረናል? ምናልባት ይህን የሰሙ ያሉ ሰዎች ቅድም እንዳልሸው ለራሳቸው እለታዊ አስታዋሽ ኢሜል የሚልክ ቀላል አውቶሜትድ ፍሎ ለመፍጠር መሞከር ይችላሉ። ያ ጥሩ መነሻ ይሆናል። በጣም ጥሩ ተገባሪ ሐሳብ ነው። አዎ ፍሎ መገንባት ስንጀምር በማቴሪያሉ ላይ እንደተገለጸው መጀመሪያ ትሪገሩን ነው ምን መርጠው። ለምሳሌ አዲስ ኢሜል ሲመጣ ኦቶሜትድ፣ ወይም ቁልፍ ሲጫን ኢንስታንት፣ ወይም በየቀኑ ጠዋት ስኬጁልድ፣ ወይም ደግሞ አንድ ሰው ማይክሮሶፍት ፎርምስ ላይ ምላሽ ሲሰጥ ይህን ትሪገር እንመርጣለን። እሺ፣ በመቀጠል አክሽኖችን እንጨምራለን። ምን እንዲሰራ ነው ምንፈልገው? ለምሳሌ ቀንድም የፎርምስ ምሳሌ ከወሰድን ትሪገሩ ፎርምስ ላይ ምላሽ ሲገባ ነው። አክሽኖቹ ደግሞ አንድ የመጣውን ምላሽ ኤክሴል ኦንላይን ሰንጠረጅ ላይ መመዝገብ፣ ይሄ አክሽን ዋን። ሁለት፣ ከዚያም ምላሽ ለሰጠው ሰው ምላሹ ተመዘግቧል የሚል የማረጋገጫ ኢሜል መላክ፣ ይሄ አክሽን ቱ። ሁለት ተከታታይ አክሽኖች ማለት ነው። አዎ። አስፈላጊ ከሆነ ደግሞ መሃል ላይ ኮንዲሽኖችን እናስገባለን። ኮንዲሽን። አዎ። ለምሳሌ በፎርምስ የመጣው ምላሽ ውስጥ አስቸኳይነት የሚል ጥያቄ ካለ እና ተጠቃሚው አዎ አስቸኳይ ነው ብሎ ከመለሰ ኮንዲሽኑ አስቸኳይነት ኢዚ ኮልስቱ አዎ ብሎ ይጠይቃል። መልሱ አዎ ከሆነ ለስራ አስኪያጁ በተጨማሪም በማይክሮሶፍት ቲምስ ማስታወቂያ እንዲልክ እናደርጋለን። ካልሆነ ግን ምንም አያደርግም። ገባኝ። የፍሎውን መንገድ እንቆጣጠርበታለን። በትክክል ዳታን ለማቀናበር ደግሞ ለምሳሌ ቀና ስርዓትን በተፈለገው ፎርማት ለማስቀመጥ ወይም ተለያዩ ጽሑፎችን ለማገጣጠም ኤክስፕሬሽኖችን እንጠቀማለን። እነዚህ ትንሽ የላቀ ዕውቀት ሊጠይቁ ይችላሉ፣ ግን በጣም ጠቃሚ ናቸው። ይህ ሂደት እንግዲህ ቀጥተኛ ይመስላል። ነገር ግን ምናልባት ስህተት ቢፈጠርስ? ለምሳሌ ፍሎው የሰራ እያለ ኢንተርኔት ቢቋረጥ ወይም ሊጽፍበት የነበረው የኤክሰል ፋይል ለጊዜው ቢቀለፍ፣ አውቶሜሽኑ አስተማማኝ መሆን አለበት። ዝም ብሎ መቆም የለበትም። በጣም በጣም ወሳኝ ነጥብ ነው ያነሳው። ለዚህም ነው ስህተት አያያዝ፣ ያኔ ኤረር ሃንድሊንግ፣ በጣም አስፈላጊ የሚሆነው። ዝም ብላን ፍሎ ሰርተን መተው የለብንም። የቤማንዳ ማቴሪያል በምዕራፍ ዘጠኝ ላይ እንደሚያጎላው በተለይ ለቢዝነስ ወሳኝ የሆኑ ፍሎዎች ያኔ ቢዝነስ ክሪቲካል ፍሎውስ ለምሳሌ ገንዘብ ነክ የሆኑ ወይም ወሳኝ ማሳወቂያዎችን የሚልኩ ፍሎውስ ላይ ስህተት አያያዝን ማቀድ ግድ ነው። እንዴት ነው የምናደርገው? ሁለት ዋና መንገዶች አሉ። አንደኛ እያንዳንዱ አክሽን ላይ ኮንፊጌር ራን አፍተር የሚል መቼት አለ። ኮንፊጌር ራን አፍተር አዎ ይህም መሰለህ፣ አንድ አክሽን ሲከሽፍ ፌል ሲያደርግ ወይም ጊዜው ሲያልፍበት ታይም አውት ቀጥሎ ያለው አክሽን ምን መሆን እንዳለበት እንድንወስን ያስችለናል። ለምሳሌ ዋናው አክሽን ለምሳሌ ኤክሴል ላይ መጻፍ ካልተሳካ፣ ቀጥሎ ያለው አክሽን ስህተት ተፈጥሯል የሚል ኢሜል ለአይቲ ክፍል እንዲልክ ማድረግ እንችላለን። ይሄ ማለት ዋናው ስራ ባይሳካም ቢያንስ ችግር እንደተፈጠረ እናውቃለን ማለት ነው። ኦኬ ያ በጣም ጠቃሚ ነው። ሁለተኛ ደግሞ ሪትራይ ፖሊሲስ አሉ። እነዚህ ለአንዳንድ አክሽኖች ጊዜያዊ ችግር ሲያጋጥም፣ ለምሳሌ የኔትወርክ መቆራረት ወይም አገልግሎቱ ለጊዜው ምላሽ መስጠት ሲያክተው፣ ፍሎው በራሱ ጊዜ ደጋግሞ እንዲሞክር ያስችላሉ። ለምሳሌ አራት ጊዜ ሞክር በመካከላቸውም የአንድ ደቂቃ ልዩነት አድርግ ብለን ማዘዝ እንችላለን። ብዙ ጊዜ ጊዜያዊ ችግሮች በዚህ በራሳቸው ሊፈቱ ይችላሉ። ያም በጣም አሪፍ ነው። በተጨማሪውም የረን ሂስትሪ የሚለውን ክፍል በፓወር አውቶሜት ፖርታል ላይ በመግባት እያንዳንዱ ፍሎ መቼ እንደሰራ፣ ስኬታማ እንደነበር ወይም እንደከሸፈ፣ ከከሸፈ ደግሞ ለምን እንደከሸፈ ዝርዝር መረጃ ማየት እንችላለን። ይሄ ለክትትል እና ለተገና በጣም አስፈላጊ ነው። ስለዚህ ስህተት አያያዝ ማገድ፣ ኮንፊገር ረን አፍተር እና ሪትራይ ፖሊሲ መጠቀም እንዲሁም የራን ሂስትሪን መከታተል አውቶሜሽኑ ዝም ብሎ እንዳይቆም ወይም የተሳሳተ ነገር እንዳይሰራ ትልቅ መከላከያ ነው። ቅድም የጠቀስናቸው በማቴሪያሉ ላይ የተመለከትናቸው ምርጥ ተሞክሮዎች በስት ፕራክቲስ ለምሳሌ ለአክሽኖች ግልጽ ስመስጠት ኔሚንግ ኮንቨንሽን ለፍሎውም ገላጅ ስመስጠት አስፈላጊ ሲሆን ማብራሪያ ኮሜንትስ በአክሽኖች ላይ መጨመር፣ እነዚህ ሁሉ ለዚህ እና ለወደፊት ጥገና ጠቃሚ የሚሆኑት ለዚህ ነው ማለት ነው። በትርክል በጣም ወሳኝ ናቸው። ምን መሰለህ አሁን ቀላል ፍሎ ስንሰራ ችግሩ ላይታይ ይችላል፣ ግን ፍሎው ውስብስብ እየሆነ ሲሄድ ወይም ደግሞ እኛ የሰራነውን ፍሎ ሌላ ሰው መጥቶ ማሻሻል ወይም መጠገን ሲፈልግ ሲያሚዎቹ ግልጽ ካልሆኑ ምን የተከናወነ እንደሆነ ለመረዳት በጣም አስቸጋሪ ይሆናል። ስህተት ሲፈጠርም የትኛው ክፍል ላይ እንደሆነ ለማወቅ ጊዜ ይወስዳል። ስለዚህ እነዚህ በማቴሪያሉ ምዕራፍ ሦስት ላይ የተጠቀሱት ልምዶች እንደ ሲያሚ አሰጣጣቱና ዶክሜንቴሽን በጣም አስፈላጊ ናቸው። ችላ ልንላቸው አይገባም። ግልጽ ነው እሺ። አሁን ደግሞ ፓወር አውቶሜት ከሌሎች አገልግሎቶች ጋር ስላለው ግንኙነት እናውራ ብቻውን የሚሰራ መሳሪያ አይደለም ብለናል በማንዳ ማቴሪያል በተለይ ምዕራፍ አራት እና አምስት ስለዚህ ምን ይላል ለምሳሌ ቅደም የጠቀስነው የፋይናንስ ቡድን ደረሰኞችን ኢንቮይስስ በራስ ሰር መላክ ቢፈልጉ ፓወር አውቶሜትን ከአውትሉክ እና ምናልባትም ከሚጠቀሙበት የሂሳብ ሶፍትዌር ጋር ማገናኘት ያስፈልጋቸዋል እንዴት ነው የሚገናኘው የፓወር ኦቶሜት ትልቁ ኃይልና ውበት ያለው እዚህ ላይ ነው። ኮኔክተሮች፣ ኮኔክተሮች ቅድም የጠቀስናቸው ናቸው። ድልጊዎች ልክ ብላል ፓወር ኦቶሜት ከሌሎች መተገበሪያዎችና አገልግሎቶች ጋር እንዲገባባ የሚያደርጉት እነዚህ ኮኔክተሮች ናቸው። የበማንዳ ማቴሪያል ከአንድ ሺ በላይ መደበኛ ኮኔክተሮች እንዳሉ ይገልጻል። አስበው ከሺ በላይ አዎ፣ ይህ ማለት ከማይክሮሶፍት 365 አገልግሎቶች እንደ ሼርፖይንት፣ አውትሉክ፣ ቲምስ፣ ዳይናሚክ ሶስት ሳሙስት ከእነዚህ ጋር ብቻ ሳይሆን እንደ ሴልስ ፎርስ፣ ትዊተር፣ ስኪዌል ሰርቨር፣ ድሮፕ ቦክስ፣ ጉግል አገልግሎቶች፣ ጉግል ድራይቭ፣ ጂሜል እና ሌሎችም እልፍ አላፍ መተግበሪያዎች ጋር በቀላሉ መገናኘት ይችላል። ያ ማለት ከተለያዩ ሲስተሞች መረጃ መውሰድና ወደ ሌሎች መላክ ይችላል ማለት ነው። በትክክል። ለምሳሌ ከሴልስፎርስ አዲስ የደንበኛ መረጃ ሲገባ ያንን ወስዶ ሼርፖይንት ሊስት ላይ መመዝገብ እና ለሽያጭ ቡድኑ በቲምስ ማሳወቅ፣ ይህ ሁሉ በኮኔክተሮች አማካኝነት ይቻላል። ኮኔክተሮች በዋናነት ስታንዳርድና ፕሪሚየም ተብሎ ይከፈላሉ በማቴሪያሉ መሰረት ልዩነታቸው ምንድን ነው? ስታንዳርድ ኮኔክተሮች አብዛኞቹ መሰረታዊ እና ከማይክሮሶፍት 65 ጋር የተያዙ አገልግሎቶችን ያገናኛሉ። አብዛኛው ጊዜ ተጨማሪ ክፍያ አያስፈልጋቸውም። ፕሪሚየም ኮኔክተሮች ደግሞ ለላቁ የድርጅት ሲስተሞች እንደ ዳይናሚክስ 65፣ ኤስኩኤል ሰርቨር፣ ሴልስ ፎርስ ወይም ለሌሎች ታዋቂ የሶስተኛ ወገን አገልግሎቶች ናቸው። እነዚህ ብዙ ጊዜ ተጨማሪ የፓወር ኦቶሜት ላይሰንስ ወይም ክፍያ ሊያስፈልጋቸው ይችላሉ። ገባይ በተጨማሪም ድርጅቶች የራሳቸው የሆነ በውስጥ የሰሩት ሲስተም ወይም API ያላቸው አፕሊኬሽኖች ካላቸው ከስተም ኮኔክተር በመፍጠር ፓወር ኦቶሜት ከነሱም ጋር እንዲገናኝ ማድረግ ይችላሉ። ይሄ ትንሽ የላገኑ ብን ይቻላል። ይሄ በጣም ኃይለኛ ያደረገዋል ከሌለኛው የፓወር ፕላትፎርም አካል ፓወር አፕስ ጋር ያለውስ መስተጋበር እንዴት ነው? በማቴሪያሉ ላይ እንዴት ትገልጿል? ሁለቱ እንዴት አብሮ ይሰራሉ? በጣም በጣም ጠንካራ መስተጋበር አላቸው። አብሮ ሲሰሩ በጣም ኃይለኛ ይሆናሉ። ምን መሰለ ፓወር አፕስ ተጠቃሚዎች በቀላሉ መትገቢያ አፕሊኬሽን እንዲሰሩ ያስችላል፣ ለሞባይል ወይም ለኮምፒውተር የሚሆን ፎርሞች፣ ዳታ ማሳዮች፣ እነዚህን ለመስራት ነው። ፓወር ኦቶሜት ደግሞ ከበስተጀርባ ያለውን አውቶሜሽንና የሥራ ፍሰት ይሠራል። ለምሳሌ በፓወር አፕስ የተሰራ የእረፍት ጊዜ መጠየቂያ መተገበያ አይደለም በል። ሰራተኛው መተገበያውን ከፍቶ የእረፍት ጊዜውን አይነት፣ ቀን እና ምክንያት ሞልቶ ሰብሚት የሚል ቁልፍ ይጫናል። እሺ፣ ይህን ጥያቄ ለሰራተኛው ስራ አስኪያጅ እንደ አፕሩቫል ሪኩዌስት ይልካል በማይክሮሶፍት ቲምስ ወይም በኢሜይል። ሁለት ስራ አስኪያጁ አፕሩቭ ወይም ሪጀክት የሚለውን ሲመርጥ ፍሎ ይህን ውሳኔ ይቀበላል። ሶስት ውሳኔውን መሰረት በማድረግ የእረፍት ጊዜውን መረጃ ሼርፖይንት ሊስት ወይም ሌላ ዳታቤስ ላይ ያዘምናል። አራት ለሰራተኛውም ጥያቄ ጸድቋል ወይም ውድቅ ተተድጓን የሚል ኢሜል ይልካል። ዋው! የሁሉ ከበስተጀርባ በፍለው ነው የሚሠራው። ተጠቃሚው ፓወር አፕስ ላይ ያለውን ፎርሞ ብቻ ነው የሚያየው። ከበስተጀርባ ያለው ውስብስብ ሂደት በፓወር ኦቶሜት ነው የሚሠራው። ይህ አይነት ውህደት በማንዳ ማቴሪያል ምዕራፍ አምስት ላይ በደንብ ተብራርቷል። እስኪ ይህንንም በገጸ ባህሪ ውይይትን የው አንድ የፓወር አፕስ ዴቨሎፐር አፉ እየሰራ ከአውቶሜሽን ባለሙያ ጋር ቢወያይ ምን ሊመስል ይችላል? እሺ በጣም ጥሩ ሐሳብ ነው። እስኪ እንሞክር። ድምፅ ብቻ ፓወር አፕስ ዴቨሎፐር ፓወር አፕስ ዴቨሎፐር፦ ይሄ የሰራሁት የእቃ መጠየቂያ አፕ ተጠቃሚዎች ሰብሚት የሚለውን ቁልፍ ሲጫኑ የጠየቁት እቃ ዝርዝር ሼርፖይንት ሊስት ላይ እንዲቀመጥ እና ለእቃ ክፍል ደግሞ ማሳወቂያ በቲምስ እንዲደርሷቸው ፈልጋለሁ። ይሄንን በአፖስት ኮድ ልጣፍ ወይስ? ፓወር አፕስ ዴቨሎፐር ድምጽ ብቻ ፓወር አውቶሜት ኤክስፐርት ፓወር አውቶሜት ኤክስፐርት፦ ቆይ ቆይ፣ ኮድ መጻፍ አያስፈልግም። ለዚህ ፓወር አውቶሜት ነው ያለው። በጣም ቀላል ነው። ፓወር አውቶሜት ኤክስፐርት ምን መሰለህ፣ ፓወር አፕስ ትሪገር ያለው ኢንስተንት ፍሎው እንፈጥራለን። በአፑ ላይ ሰብሚት የሚለውን ቁልፍ ከዚህ ፍሎ ጋር እናገናኘዋለን። ስለዚህ ሰብሚት ሲጫን አፑ ዳታውን ለፍሎ ይልካል። ፍሎ መጀመሪያ ክሬት አይተም የሚለውን አክሽን ተጠቅሞ መረጃውን ሼር ፖይንት ሊስት ላይ ይመዘገባል። ፓወር አውቶሜት ኤክስፐርት ቀጥሎ ደግሞ ፖስት ሜሴጅ ኢንቻት ኦር ቻነል የሚለውን አክሽን ተጠቅሞ ለእቃ ክፍል በቲምስ ቻነል ላይ አዲስ የእቃ ጥያቄ አለ ብሎ መልእክት ይለጥፋል። ፓወር አውቶሜት ኤክስፐርት የባማንዳ ማቴሪያል እንደሚያሳየው ከፈለግክ ደግሞ ሪስፖንድ ቱ ፓወር አፕ የሚል አክሽን መጨረሻ ላይ ተጠቅመን ፍሎ ስራውን እንደጨረሰ መልሰን ለአፑ ማሳወቅ እንችላለን። ይሄ አፑን ለተጠቃሚው ጥያቄው በትክክል ተልኳል የሚል ማረጋገጫ እንዲሰጥ ያስችላለሁ። ይሄ በጣም የተዋጣለተ መፍትሄ ነው። ፓወር ኦቶሜት እና ፓወር አፕስ ሲጣመሩ በጣም ኃይለኛ መፍትሄዎችን መፍጠር ያስችላሉ። የበማንዳ ማቴሪያል ይህን በደንብ የሚያሳይ ይመስላል። ጥሩ። እንግዲህ ከበማንዳ ቴክኖሎጂ ስልጠና ማቴሪያል በመነሳት ስለ ፓወር ኦቶሜት በጣም ብዙ ወሳኝ ነጥቦችን ዳሰናል። ጊዜው እየሄደ ስለውረ እስኪ ዋና ዋናዎችን ነጥቦች እናጠቃልል። ምን ምን ወሳኝ ትምህርቶችን ወሰድን? ጥሩ ሐሳብ ነው። እስኪ ለማስታወስ ያህል በመጀመሪያ ፓወር ኦቶሜትስ ተደጋጋሚ እና ጊዜ የሚወስዱ ስራዎችን በራስሰር በማከናወን ጊዜና ጉልበት እንደሚቆጥ ባየን። ይሄ ደግሞ ሰራተኞች ይበልጥ አስፈላጊ በሆኑ ፈጠራ የሚጠይቁ ተግባራት ላይ እንዲያተኩሩ ያግዛል። ሁለተኛ ፍሎ፣ ትሪገር፣ አክሽን እና ኮኔክተር የፓወር ኦቶሜት መሠረታዊ ግንባታ ክፍሎች መሆናቸውን እና እንዴት እንደሚሰሩ ተረድተናል። ሶስተኛ እንደ የፍላጎታችን የምንመርጣቸው ተለያዩ የፍሎ አይነቶች እና ሞ ተመልክተናል። ኦቶሜትድ፣ ኢንስተንት፣ ስኬጁልድ፣ ቢዝነስ ፕሮሰስ ፍሎ BPF እና UI ፍሎ RPA ችምር በትክክል እያንዳንዳቸው የራሳቸው ጥቅም አላቸው። አራተኛ የአውቶሜሽኑን አስተማማኝ ያለ ለማረጋገጥ ስተት አያያዝ ኤርር ሃንድሊንግ በኮንፊግር አፍተር እና ሪትራይ ፖሊሲስ እንዲሁም ምርት ተሞክሮዎችን ቤስት ፕራክቲስስ እንደ ስያሜ አሰጣት ምን ያህል ወሳኝ እንደሆለ አይተናል። ይሄ በጣም አስፈላጊ ነው። በመጨረሻም ፓወር ኦቶሜት ብቻውን እንዳልሆነ ከሌሎች የፓወር ፕላትፎርም መሳሪያዎች በተለይ ከፓወር አፕስ እና ከበርካታ የሶስተኛ ወገን አገልግሎቶች ጋር በኮኔክተሮች አማካኝነት የመዋሃድ ከፍተኛ አቅም እንዳለው ተመልክተናል። በጣም ጥሩ ማጠቃለያ ነው። ከዚህ ሁሉ ውይይትና ከበማንዳ ማቴሪያል የምንይዘው አንድ ቁልፍ መልእክት ወይም ሀሳብ ቢኖር ምንድን ነው? ምናልባትም በማቴሪያሉ መንፈስ ስንናገር ይሄ ይመስለኛል። አውቶሜሽን ሰዎችን ለመተካት አይደለም የመጣው። አዎ ይልቁንስ ሰዎች የበለጠ ሰውኛ የሆኑ ፈጠራ ስትራቴጂ ከሰዎች ጋር መነጋገር እነዚህን የሚጠየቁ ስራዎችን እንዲሰሩ ከአሰልቺ ድግሞሞሽ ነፃ ለማውጣት ነው የሚለው ሐሳብ ይመስለኛል። ከድግሞሞሽ ወጥተን ወደ እውነተኛ ይሴት መጨመር እንድናመራ ይረዳናል። ያ በጣም ትልቅ ነጥብ ነው። በተጨማሪም የበማንዳ ማቴሪያል በዝርዝር ባይሸፍናቸውም፣ ፍላጎት ያላቸው ሰዎች ሊመለከቱ ይችሉ ተጨማሪ ነገሮች አሉ። ለምሳሌ ፓወር አውቶሜቶስ ስንገባ ብዙ ዝግጁ የሆነ ፍሎሆችን የያዘ የቴምፕሌት ጋለሪ ቴምፕሌትስ ጋለሪ አለ። ከዚያም መነሳት ይቻላል። ቅድም የጠቀስነው ፓወር ኦቶሜት ዴስክቶፕ ለአርፒኤ በጣም ኃይለኛ ነው እና ደግሞ አርቲፊሻል ኢንቴሊጀንስን ከአውቶሜሽን ጋር የሚያቀናጀው ኤአይ ቢልደር ኤአይ ቢልደር የሚባልም አገልግሎት አለ። ይሄ ለማሽን ለርኒንግ ሞዴሎች መጠቀም ያስቻላል። እነዚህ ለበለጠ ጥናት ጥሩ መነሻዎች ናቸው፣ ግን ደግሞ ሊያጋጥሙ ስለሚችሉ ችግሮችን ማስታወስ ጥሩ ነው። በማቴሪያሉ ላይ የተጠቀሱትን ምርት ተሞክሮች ካልተከተልን ችግሮች ሊፈጠሩ ይችላሉ። ለምሳሌ ለምሳሌ አስፈላጊ ኮኔክሽን ወይም ፐርሚሽን መርሳት፣ ሳናውቀው የማያልቅ ሉፕ ኢንፊኒት ሉፕ መፍጠር፣ ይሄ በጣም አደገኛ ሊሆን ይችላል። ወይም ደግሞ የድርጅትን የአስተዳደር ፖሊሲ ጎቨርነንስ ፖሊሲ መጣስ። ለምሳሌ የተፈቀደልንን ያህል ፍሎ ብቻ መጠቀም ወይም የተፈቀዱ ኮኔክተሮችን ብቻ መጠቀም። እነዚህን ማወቅ ያስፈልጋል። እውነት ነው። አስተዳደር ገቨርነንስ በጣም አስፈላጊ ነው። ይህ የበማንዳ ቴክኖሎጂ ስልጠና ማቴሪያልን መሰረት ያደረገ ትንታኔያችን በጣም ጠቃሚና መረጃ ሰጪ ነበር። ፓወር አውቶሜት የሥራ ሂደቶችን ለማዘመን እና ለማቀላጠፍ ምን ያህል ትልቅ አቅም እንዳለው በሚገባ የተመለከትን ይመስልናል። በእርግጥ በጣም ጠቃሚ መሳሪያ ነው። ምናልባት ለመጨረሻ ጊዜ አድማጮች እንዲያስቡበት የምንትወ ጥያቄ ይሄ ሊሆን ይችላል። በዕለተ ተዕለት ስራዬ ውስጥ በጣም ጊዜ የሚወስድብኝ ወይም በጣም የምሳለቸው የሚደጋገመው ተግባር ምንድን ነው? ከዛስ ከዛሬው ውይይታችንና ከበማንዳ ማቴሪያል ከተማርነው በመነሳት ያንን ተግባር በፓወር አውቶሜት በራስ ሰር እንዲሰራ ማድረግ ይቻል ይሆን? እንዴት? ይህንን እስኪ በግል ለማሰላሰል እንሞክር። ምናልባት የመጀመሪያው ፍሎ ሐሳብ ከዛ ይመጣል። በጣም ጥሩ የማሰቢያ ጥያቄ ነው። ስለ አዳመጣችሁን ከልብ ከልብ እናመሰግናለን። በሚቀጥለው ትንታኔ እስከምንገናኝ ድረስ በሰላም ቆዩ።